ለዛሬ የምንወያይበት ጥያቄ እንዲሁ በአንድ ግለሰብ ወንድማችን ሶሻል ሚዲያ ላይ የተሰነዘረ ትችት ነው። ቪዲዮውን አይተን እንመለስ። እማይጠጣ እንዴ ከጠጣስ፣ ኦርቶዶክስ ሆነ ብትጠጣ ማንም የሚጠይቅ ሰክራ ብትዬ ኖርማል ነው። በንጋታው መጥታ ትላንት ሰክራ በንጋታው መጥታ ማርያም ማርያም ስወድሽ ስወድሽ ብትል ላይ እውነት በሱስ ውስጥ ያሉ የተለያየ አልባሌ ነገር የሚያደርጉት ግን ማህተብ አስረው ኦርቶዶክስ አይነን የሚሉት ሰዎች ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይወክሏታል ወይ? በአጠቃላይ ምግባራቸው ስንኩል የሆነ ሰዎች ኢቭን የሃይማኖት መሪ ራሱ ቢሆኑ ቤተ ክርስቲያኗን ይወክሏታል ወይ? በቤተ ክርስቲያናችን አስተምሮ ስካር እንደምትፈቅድ አድርገው ነው እነሱ የሚያወሩተው። በቤተ ክርስቲያናችን አስተምሮ ስካር ኃጢአት ነው። በምንም ይስከር በምንም ስካር ኃጢአት ነው። ቅዱስ ያሬድ ለቤተ ክርስቲያን ምንድነው የሚለው? ሬክዋ አይመርክዋ ካለ በኋላ አፍቀርክዋ አየዋት፣ አወቅኳት። ሲያውቃት ምን አለ? ወደዳት። እነዚህ ሰዎች አሁን ቤተ ክርስቲያንን አየዋት እንጂ አላወቋትም። ቢያውቋት ይወዷት ነበር። እምነት የለም ባህል ግን አለ። ጸራዊ ገብረ ዘንተ መልካም ስንዴ ዘርተ ነበረ ይህን ክርዳዱ ከየት መጣ ብለው ጠየቁት ጊዜ አገልጋዮች ምንድን ያለው? ጠላት ይህን አደረገ ነው ያለው አይደለም? በማቴዎስ ወንጌል ምዕራፍ 13 ላይ ጠላት ይህን ዘራ እንጂ፣ ቅድስት ቤተ ክርስቲያናችን አስተምሯም ሆነ ስራቷ ዶግማዋ ቀኖናቱ ፊቷ ስካርን አያበረታታ። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ የሥጋ ፈቃዳት እኒህ ናቸው ካለ በኋላ ይዘረዝራቸዋል ዝሙት፣ መዳራት ካለ በኋላ ስካርን አስቀምጦታል ከዘጠኙ የሥጋ ፈቃዳት አንደኛው ስካር እንደሆነ ስለዚህ በአጭር ቋንቋ ስካር ኃጢአት ነው። በምንም ሱስ በምንም ሱስ ኃጢአት ነው። ምክንያቱም የሱስ ተገዥ የሆነ ሰው ለክርስቶስ ተገዥ መሆን አይችልም። ለምሳሌ የተለያዩ ሱስ ተገዥ ከሆነ እስከ ዘጠኝ ሰዓት ቆሞ ማስቀደስ መጾም አይችልም። ስካር በሁለት አይነት ይመጣል። አንደኛው ከልክ ያለፈ መጠጥ ሲጠጣ፣ ሁለተኛው ደግሞ ከሰውነት ከአካል መጎዳት የተነሳ ኖኅ አባታችን ከመርከብ ከወጣ በኋላ ወይን ቀምሶ ሰከረ ይላል። አብዝቶ ጠጥቶ አይደለም። እዚያ መርከብ ውስጥ ሲቆይ በጾም በጸሎት በገር ተቀጥቅጦ የኖረ ነበረ። የቀመሳት ትንሽ ወይን የሚቋቋም አካል ስላልነበረው ለስካር ደርገዋለች። ስለዚህ ባጭሩ ግን ስካር ኃጢአት ነው። የሰከሩ ሰዎችን ግን ቤተ ክርስቲያን ትፈልጋቸዋለች። ቤተ ክርስቲያን እናታችን የጤነኞች ቤት ብቻ አደለች፣ የህሙማኑም የጤነኞቹም ቤት ናት፣ የጻርቃኑም የሀጣኑም ቤት ናት። በኖህ መርከብ የሚበላውም የማይበላውም አራዊት እንደኖሩባት ሁሉ በቤተ ክርስቲያንም ሀጣንም ጻርቃንም እንኖርባታለን የሁሉ ቤት ናትና። ክርስቶስ አምላካችንም ሲመጣ ምንድን ያለው ወደዚህ ዓለም የመጻይኩ እፀው ጻርቃን አላህ አጣአነ ለንስሐ በአለም ጻርቃ መልተው ጻርቃን ልጠራ አልመጣውም። በሱስ የተያዙትን በአምልኮተ ጣዖት ሱስ፣ በኃጢአት ሱስ፣ በልዩ ልዩ ሱስ የተያዙትን ጠርቼ ልቀድሳቸው መጣሁ እንጂ። አዎ ትናንትና የሰከረው ሰው ዛሬ ከመጣ ዛሬ መጥቶ በቤተክርስቲያኑ በቤተ መቅደሱ ተንበርክኮ ይቅር በለኝ ከዚህ ሱስ አውጣኛለውን እግዚአብሔር ያወጣዋል፣ ያወጣዋል። እመቤታችን ትለምነዋለች። ዕድሜ ልኩን ሰው ሲገድል ደም ሲያፈስ የነበረው ጥጦስ በሶስት ሰዓት ያደረጉትን ታምራት አይቶ ይቅር በላይ ብሎ በመንግስት በመጣ ጊዜ አስበይ ባለው ጊዜ የኋላውን ትቶ ይወምት ይሄሉ ዛሬ ከኔ ጋር ትኖራለህ። በመንግስት ስትመጣ ያለው ዕለተ ምጽአትን ነበር። እግዚአብሔር ግን ወዲያውኑ ይቅር ብሎ ምን አለው? ዛሬ ከኔ ጋር በገነት ትሆናለህ። እንደ ጥጦስ ጥፋታቸውን አምጠው ከመጡ ትናንትና ሲሰክሩ የነበሩ ነገ በመንፈስ ቅዱስ ተመልተው የመንፈስ ቅዱስ ስራ ይመሰክራሉ ማለት ነው። ትናንትና በተለያየ የሱስ ወድቀው የነበሩት ዛሬ በንስሐ ሲመለሱ እግዚአብሔር አምላካችን በትናንትናው ሕይወታቸው ሳይሆን በዛሬ ሕይወታቸው ይጠራቸዋል። ነገር ግን የሚያዘው ነገር ስካር ኃጢአት። ዮሐንስ አፈወርቅ ምን ይላል መሰላችሁ? ውበትን አናወግዝም፣ ደም ግባትን አናወግዝም። ከደም ግባት በስተጀርባ ያለውን ዝሙትን ግን ምን እንላለን? እናወግዛለን። መጠጥን አናወግዝም። ከመጠጥ በስተጀርባ ያለውን ስካርን ግን እናወግዛለን። ሰው መጣፈት ላዘነ ሰው ወይን ስጠው ይላል። ምን ማለት ነው? ሁለት ትርጉም አለው። እውነት ነው። ላዘነ ሰው እንዲጽናና፣ ሀዘኑ እንዲረሳ ትንሽ ወይን ይሰጠዋል። ይሄ በሀገራችን የሚደረግ ነው። ሁለተኛ ላዘነ ሰው ማለት ኃጢአቱን አምኖ ለመምረት ሰው ተናግሮ ቀኖናውን ለፈጸመ ሰው ደግሞ ቅዱስ ስጋውን ክቡር ደሙን ስጠው። ወይኔ አስተፌስ ስልበሰው ቅዱስ ስጋውና ክቡር ደሙ ነው፣ ሊቀ ሊቃውንት እንደተናገሩት። ከዚህ ውጭ በእኛ ስም ቅድም መምህር እንዳሉት በእኛ ስም የሚነግዱ የእኛን ካባ አደረበው የእኛን ጥምጥም ጠምጥመው የእኛን የአባቶቻችንን ቆቡን ለብሰው በስማችን የሚነግዱ የሚያሰድቡን እንዳሉ ደግሞ ግልጽ ነው። አንድ የተደረገ ታሪክ አለ። አሰልጥነው ልብሰ ክህነት አልብሰው መስቀላት ይዘው እየወጣ እንዲባርክ አደረጉት። አሰልጥነው ምን እየተባለ እንኳ እንደሚባርክ አያውቅም፣ ዝም ብሎ ነው። እና በአጋጣሚ ከዕለታት ያእና እና ሲያሰለጥኑ በሰሙን ህማማት አለመባረኩን መስቀል አለመሳለሙን፣ አልሰለጠነም ነበርና ሲሳለም እግዚአብሔር መንፈስ ቅዱስ ስራውን ገለጠበት። ወእለቱ ያውቁ አይደለም እለቱ ይገልጸዋል። ያ ሲመረመር ግን የእነሱ ልዑክ እንደሆነ ታወቅ ተረዳ። እና በስማችን የምትነግዱ በስማችን ስማችን የምታጠለሹ ሰዎች ብታቆሙ መልካም ነው እንጂ፣ ቤተ ክርስቲያናችን እናንተ ስላላችሁ ከክብሯ ዝቅ የሚያደርጋት የለም። ስለዚህ የማትለውን እንደምትል፣ የማታደርገው እንደምታደርግ፣ የማታስተምረው እንደምታሰምር አድርጎ መናገር ግን ፈጽሞ የተከለከለ ነው። ይህም ሀየ ሊባል ያስፈልገዋል። ስካር ኃጢአት ነው። በዋናነት በቤተ ክርስቲያናችን ውስጥ ሃይማኖት አለ፣ ምግባር አለ። ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት፣ ሁለቱም ከንቶዎች ናቸው። መናፍቃን አይቀበሉትም። የያዕቆብ መልእክት ለምን ለእነሱ ስለማይስማማቸው ነው ይሄ የጠቀስኩት ቃል ቤተ ክርስቲያን ግን ሃይማኖት አለኝ ብሎ ቢል አንድን ሰው ምግባር ከሌለው ዋጋ የለውም ሃይማኖት እንተ አልባቲ ምግባረ ሰናይ ምውት ይእቲ በጎ ምግባር የሌላት ሃይማኖት የሞተች ናት ነው ለምን ወደ እግዚአብሔር መንግሥት ለመግባት ስለማታስችል ማለት ነው ወከማሆ ምግባረኒ እንተ አልባቲ ሃይማኖት ምውት ሃይማኖትም ሳይኖር ደግሞ ምግባር ቢኖር እንዲሁ የሞተ ነው ማለት ነው ሁለቱ ነገሮች ተያይዘው የሚሄዱ ናቸው። ስለ መጠጥ ሲነሳ ስለ አደንዛዥ ዕፅ ስለመሳሰሉት ነገሮች ሲነሱ አሁንም ቤተ ክርስቲያንን ነው ግር ብለው የሚከሱት። ከዚህም እንደሰማ ነው ማለት ነው። ግን ያ የቤተ ክርስቲያን መንገድ አይደለም። የክርስቲያንም ስራ አይደለም። ይሄም ብቻ አይደለም። ብዙ ጊዜ እንደ ገብረ ሰላም እንደ ጸበል ጸሪቅ ምናምን በተዘጋጀባቸው አካባቢዎች አሉ ካህናት ደስ ብሏቸው እግዚአብሔርን ሲያመሰግኑ ሲዘምረው ሲታይ ይሄው ሰክረው ከመጠጡ ጋር እየተባለ የሚነገርበት ሁሉ በጣም ብዙ ነገሮች አሉ። ዘመኑ የማህበራዊ ሚዲያ ዘመን ስለሆነ ማለት ነው። በአጠቃላይ ሱስ፣ አነንዛጭ፣ ስካር እነዚህ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሂደቶች አይደሉም። ተመዝነውም ወደ ቤተክርስቲያን የሚገቡ ነገሮች አይደሉም። ነገር ግን ቤተ ክርስቲያን በተለያየ መንገድ ብዙ ሰዎች ይከሷታል። ቤተ ክርስቲያን እነዚህ ሰዎች ሂዱ ብላ አታባረርም። ለምን? የራሷ የሆነ መንገድ አላት። ንስሐ አለ። ከዛ ቀስ አርጋ አጥባ አስተካክላ ቅዱስ ሥጋውን ክቡር ደሙን አቀብላ አካል እግዚአብሔር አድርጋ በስነስርዓት የምታስቀጥልበት ሂደት ስላላት ማለት ነው ምክንያቱም ቤተ ክርስቲያኗ የምንመገበውንም በስነ ስርዓት የምንጠጣውንም በስነ ስርዓት እንዴት መኖር እንዳለብን ራሷ ሰርታ አስተካክላ በመንገዷ ላይ እየሄደች ስለሆነ ማለት ነው። ቤተ ክርስቲያን የምትመዘነው አደንዛዥ ዕፅ በወሰደ ሰው ሳይሆን በአቡነ ተክለ ሃይማኖት በሌሎችም ቅዱሳን ነው። ቅድስናቸው ጥላ ሆኑ ለሰው ልጆች ሁሉ እንትን በሚሆን እንጂ በነዚህ አይደለም። ስለዚህ ሰውን ለመውሰድ ይሄ ሱስ ያሰለቸዋል አደለ ያኑ ካልቀመሰ መዋል ማይችል ሰው አለ እንዴ እኮ እንኳ አንተ እንደዚህ ስለሆንክ ነው ብሎ አጭበርበሮ ሲያበቃ ሰውየውን ከኦርቶዶክሳዊት ቤተክርስቲያን አውጥቶ ወደ ራሱ መንገድ መንገድ ለማስገባት በጣም ብዙ ሰዎች አግኝቻለሁ። እኔም እንደዚህ የሚሉ ሰዎች ማለት ነው። ቤተክርስቲያኗ ስላላስተማራች ስላልተናገረች አይደለም በስነ ስርዓት ስላልሰሟትና ስላላዳመጧት ነው። በመንፈስ ቅዱስ ነው ሐዋርያትም የሰከሩት። ሌሎችም ስለ ወይን የተነሱ ነገሮች ሲነገሩ ስለ ቅዱስ ስጋው ስለ ክቡር ደሙ እንጂ ስለዚህ ስለ ስጋዊ መጠጥ አይደለም። መቅመስ ይቻላል መስከር ግን አይቻለም። ከኛ ውስጥ ቤተ ክርስቲያን ይህ ኃጢአተኛ ነው፣ ይህ ጻድቅ ነው፣ ይህ ጠባብ ነው፣ ይህ ሰፊ ነው ብላ መርጣ የምትቀበለው የላትም። የኢትዮጵያ ቤተ ክርስቲያን ሁሉንም የመጣውን ትቀበላለች። በቃ ልትድን ትወዳለን ሊልን የፈለገውን ሁሉ ቤተ ክርስቲያን ትቀበላለች። እንደገና ኃጢአተኛ ነው ብላ ደግሞ ከጻድቆቹ ለይታ የምታባረረው ልጅ የላትም ቅዱስ ቤተ ክርስቲያን። አንዳንዶቹ ደግሞ ቤተ ክርስቲያኗ ለማስተቸት መስቀል አድርገው ክነስት አይኖራቸው ሻሽ ጠምጥመውም ሰክረው ለማስነቀፍም ፊልም የሚሰሩ እንዳለ እናቃለን። ይሄ ምንም ለቤተ ክርስቲያን ይሄ ራቅ አይደለም። ቆሞስ አባ ሀዋዘ አብርሃም የቅዳሴው ሊቅ አንድ ዜማ ያዜሙናል። ሠራዊተ ሚካኤል በበነገዶሙ ሠራዊተ

እንደምታዩት በተለያዩ ጊዜ የሚነሱ ጥያቄዎችን ሊቃውንት አባቶቻችን ከትክክለኛው ምንጭ እየቀዱ ለእኛ የሚያቀርቡበትን ይህንን መርሐ ግብር በጣም በጥልቀት የተሰራ የደብረ ሊባኖስ ገዳምን የፈውስ ተአምራት የገዳሙን ታሪክ ከበሩ እስከ መንበሩ ያለውን የቦታውን ጸጋና ቅድስና የሚያሳይ በጣም ትልቅ የዶክመንተሪ ቪዲዮ አዘጋጅተናል። የጻድቁ አባታችን የአቡነ ተክለ ሃይማኖትን ቃል ኪዳንና ቅድስና በደንብ የምታዩበት ተስፋ የምታደርጉበት፣ በእውነተኛ ታሪክ ላይ የተመሰረተ እጅግ ትልቅ ዶክመንተሪ ተዘጋጅተዋል። ስለዚህ በቅርቡ እሱን በዶንኪ ትዩብ እንጋብዛችኋለን። እስከዛው ቸርን ሰንብት።